ማህሌትና ኤፍራታ እብሩክ ቤት ወርቅ ሲሰርቁ እጅ ከፍንጅ ተይዘዋል ማለት ነው። ጀግናዋ የቤት አጋዧ ቅድስት በፖሊስ አስይዛቸዋለች። በጣም ነው የሚያሳዝነው። የድፍረቷ ድፍረት ጭራሽ እቤት ውስጥ ያለውን እቃ እንኳን እንዳይቀርለት ብሩክ በሌለበት ሄዳ ቅድስትንም ለማጥቃት ብትሞክርም ማህሌት አልተሳካላትም ማለት ነው። በአሁን ሰዓት እኛ ማህሌት ስታለቅስና ግፍና መከራ በምሳሌም ሆነ በብርኩ ላይ ስሰራበት የነበረውን የአንቅጣቷን ማግኘት አለባት ብዬ አስባለሁ። እኔ እንደ አንድ ተመልካችና ማህሌት ከምታረጋቸው ክፋትና ተንኮል የተነሳ ማለት ነው ድራማ እንደሆነ ያው ሁላችንም እናውቀዋለን ግን በየቤቱ እንግዲህ እንደዚህ አይነት ተንኮልና ክፋት እንዳለ በድራማ መልክ እየቀረበ አስተማሪ ነገር መሆኑን ደግሞ ተረድተናል ማለት ነው። እንደውም ከዝና ማህሌት በጣም ክፉ ናት ማለት ነው። አይታችሁ ከሆነ አሁን ላይ እንግዲህ ቅድስትን ለማጥቃት ሙከራ ቢያደርጉም ቅድስትም ቀደም ብሎ ብሮኬ ምሳሌን ይዞ ወደ ፓንኮክ ከመሄዱ በፊት የሆነ ችግር ቢገጥማችሁ ለፖሊስ ማሳወቅ አለብሽ፣ እራስሽን ጠብቂ ብሏት ነበረ። ቅድስት ማህሌት እንደማተኛላትና ተዳጣ ጋን ብትቀመጥ እንደምታጠቃት ቀደም ብላ ለዳጣም ነግራት ነበረ። ያው እቤት ውስጥ ደግሞ ቅድስት ከቤቱ ፎቅ ላይ ሆና ስትመለከታቸው ኤፍራታ የቤቱን እቃ እናመጣለን እንሄድ ባለቻ መሰረት የቤቱን እቃ ትታ ግን እሷ ጌጣጌጥና በከባድ ዋጋ የሚሸጡ ቁሳቁሶችን ወርቅ ለመስረቅ ነበረ ፍላጎቷ። አልተሳካላትም። መቼም አይሳካልሽም ማለት ነው ማህሌት። እውነቴን ነው የጀመርሽው ነገር ከእጅሽ ላይ እንደ አመድ ሲቦን የጨበጥሹ ማለት ነው እና የጨበጥሹ ሁሉ ደግሞ ሲንሸራተት ነው እኛ ማየት የምንፈልገው። ለምን በጣም ተንኮለኛ ናት። እንግዲህ ሰው በሰው ሕይወት ላይ አይጨክንም፣ አብሶ በታመመ ነገ፣ የሀገር ተረካቢ የምትሆን ብታድግ ደግሞ ምሳሌ፣ ነገ እናቴ ብላ የምትደግፋት ብትታመም፣ ማህሌት የምታስታምማት ልጅ ነበረች ግን ምሳሌ እንዳትድን ብዙ ነገሮችን ብታደርግም ፈጣሪ እረርቶት ብሩኬ ምሳሌ ሊያሳክም ሄዷል ማለት ነው እና አንዳንዴ ተንኮለኞች ተሳክቶልናል ድሉ የኛ ነው ብለው ሲሉ ፈጣሪ ደግሞ መልካሞችን ያያል ማለት ነው እና ከመልካሞች ጎን ነው ያለው። ያው ለጊዜው ሰዎች ስለሆን በሁሉም ነገር ላይ የመቸኮል እንትን አለብን። ማህሌት ግን ሁሉንም ቶሎ ብታሳካም እየተሳካላት አይደለም ነገሩ። የተሳኩልኝ ስትል ድጋሜ ከዜሮ እየጀመረች ነው ማለት ነው። ነገሮችን የማትሞክረው፣ የማትቆፍረው ውድጓድ የለም ማህሌት። አሁን ላይ እንግዲህ አንድ ደግሞ ደስ የሚለው ነገር ዳጣ ቤተሰቦቿን ለማፈላለግ ወደምታውቃቸው ከዚህ ቀደም ጎዳና ላይ አብራ የነበረቻቸውና ስለ እሷ ታሪክ ትንሽ ያውቃሉ ብላ የምትላቸውን ገኒና ስቲንም አናግራለች። በተለይ ከገኒ ደግሞ ስቲ የተሻለና ቆንጆ አስደሳች መረጃ ነግራታለች ማለት ነው። ያው መቼም እንደዚህ አይነት ነገር ይከሰታል። ብዙዎቻችን የማንነት ጥያቄ እንዳለብንም በየ አፋልጉኝም አይታችሁ ከሆነ ይሄ ድራማ ሆነ እንጂ፣ የአባቴ ማን ነው? እኔ የማን ልጅ ነኝ? እናቴስ ማናት? እከሌ ወንድሜ ቢሆንስ ባገባ ኮ ወንድሜ ይሆናል እያልን እንግዲህ፣ ሁሉም ቤት ይሄ ያለ ጉዳይና ያለ ታሪክ ነው ማለት ነው። ወጥቶ ስላልተናገረ ነው። ትንሽ እንግዲህ በአሁኑ ሰዓት ላይ የማንነትን ፍለጋ የሚወጣው በሶሻል ሚዲያ ላይ አሁን ላይ ቤተሰብንም ሆነ አንዳንድ ነገር ለማጠያየቅ እንግዲህ ሜዲያው ሰፊ ሆነው መጥቶልናል ማለት ነው። በአግባብ ተጠቀምንበት ብዙ መረጃ የምናገኝበት ይሆናል። አለበለዚያ ደግሞ እኛ በአግባብ ታልተጠቀምን ይዞን የሚጠፋ እንግዲህ ሜዲያ ነው በአሁኑ ሰዓት ያለው ማለት ነው። ነገሮች ተስተካክለዋል ማለት ይቻላል። ዳጣም ያንን በማስመልከት መጀመሪያ ሞገስ ኢቢኤስ ላይ እንደሚያቀርባት እና ግን የሆነ ኢንፎርሜሽንም ሆነ ፎቶም ታለ እንደሚያስፈልግ እሱን ለማጣራት ነበረ ወደ ገኒ የሄዱት። ገኒ ደግሞ ወደ ስት ይልካቸዋለች። ዳጣ ብሩክ ታላት ሞገስ ካላት በኋላ ቤተሰቧን ለማግኘት ትልቅ ጉጉት አድሮባታል። በፊት ግን ጎዳና ላይ ነኝ እኔ ቤተሰብ የለኝም እያለች ራሷን አሳምናው ነበረ አሁን ላይ እኔም እናቴ ትፈልገኝ ይሆናል አባትም ወንድሞችም ይኖሩኛል፣ እኔንም እያፈላለጉ ይሆናል ብላ ልቧ ሁሉ ተነስቷል። ይርዳሽ ፈጣሪ፣ ከቤተሰቦችሽ ጋር ያገናኝሽ ማለት እንፈልጋለሁ ማለት ነው። ዳጣ መልካምና እንግዲህ ለሰው የምታዘን ሩኅሩህ ናት። ወደ ሞገስ ስንመለስ ደግሞ ሞገስ እንግዲህ ነገሮችን ለብሩክ አብሶ ወደ ፓንኮክ ምሳሌ ይዞ ለመሄድ አሁን ላይ ማህሌትን እኔ በእጥፍ ተበቅሏታል ብዬ ነው የማምነው ማለት ነው። እና በቀጣይ እንግዲህ ብሩክ ልጁን በሰላም ምሳሌ ታክማ ወደ ሀገር ከገቡ በኋላ የቀኑን ብርሃንም ሆነ ሰማዩን እንኳን እንዳታይ የተከለከለችው ሉላ ወይም የሞገስ የቀድሞ ፍቅረኛ የአስር አመት ወደ ሞገስ እንደምትመለስ ሙሉ ተስፋ አለኝ ማለት ነው። እና ዝና በአሁን ሰዓት የሚያሳድደው ሞገስን ነው። ሞገስ ደግሞ በህይወት ተኖረ ሉላ ለኔ ክብር የላትም። አንዴ ዱባይ፣ አንዴ ፓሪስ እያዝናናሁሽ ይላል። ለሰው ልጅ ብር ስላለክ ብቻ ፍቅር ሰጠክ አይደለም ነፃነትን ነፍጎ እኔ እንጃ፣ ዚጋ ጮማ ብታርድላት ለሷ ዋጋ የለውም። ስለዚህ ለሰው ልጅ ነፃነት ነው የሚቀድመው ማለት ነው። ብር ብቻ ጠቃሚ ነው ብዬ አላስብም። እንግዲህ ዝና እያሰበ ያለው ቤት ውስጥ ምንም እምትበዩም ሆነ የምትዝናኝበት ቦታ አሪፍ እየወሰኩ እያዝናናሁሽ ነው፣ የጎደለሽ ነገር የለም። አንቺ አሁንም ሀሳብሽ። እዛ ደሃ መናጢው ላይ ነው እያላት ይገኛል ማለት ነው። እንዴት ብገርፍሽ ነው የምትረሹ? ብሏታል። መቼም አይታችሁ ከሆነ ዝና ጉራውን መከራ ነው። ፍቅር ደግሞ በዱላ አይመጣም ማለት ነው። ፍቅርን በፍቅር ብቻ ነው እንጂ ማምጣት የምትችለው ሉላን ነጻነት ብትሰጣት እንደፈለገች ብትንቀሳቀስ ሰው ብታገኝ ፋሚሊዋን ብታገኝ፣ እውነቴም ነው ለዝና ጥላቻ አይኖራትም ብዬ አስባለሁኝ። አሁን ላይ ምንም ሳይጎልባት ሉላ ያጣችው ፍቅርና ነጻነት ሰላም ነው ማለት ነው። ያው ከእስር ቤትና ይሄ ከሞት አይተናነስም። ሉላ እሱን እያለች ነው። ዝና ደግሞ ይህንን አልተመለከተም ማለት ነው። መጨረሻ ብሩክ ተመጣ። ዝናና ብሩክ ይፋለማሉ። ይሄንን ነፃነት የተነፈገችውንና እውነቴን ነው ንጹህ አየር ደግሞ ለማየት ለማሽተት አስር አመት ሙሉ ተነፍጋና ተጨቁና የኖረችው ሉላ በነፃነት እንደምትኖር ከሞገስ ጋር የተመኙትንም ልጅ ወልደው ግራና ቀኝ አባዬ እያሉኝ መሄድ ነው የምፈልገው ከአንቺ ነው ብሏታል። ሉላ መውለድ የምትፈልገው ከዝና ሳይሆን ከሞገስ ነው ማለት ነው። እንግዲህ የሁሉንም ሀሳብ ፈጣሪ ሙላ ማለት እፈልጋለሁኝ። ወደ ቅድስቴ ስንመለስ ደግሞ ቅድስትና ቡርክም ተጋብተው ቅድስቴ እንዳለችውም ምሳሌ ድነሽ ስትመጪ ቅድስተ ሳይሆን እማየነው ብለሽ የምትጠሪኝ፣ እኔ እኮ ጋሼን እወደዋለሁኝ። ይሄ ደግሞ ሚስጥር ነው ለጋሼ እዛ ስትሄጂ እንዳትናገሪ ብላታለች ምሳሌም እንግዲህ ከዚህ ስትሄድ መናገር አትችልም ነበረ ስትመለስ ያው መናገር ችላ ቅድስት የተመኘችውንም ደግሞ እማዬ ብላት እንድትጠራት ሞገስና ሉላም ተጋብተው እንዲኖሩ ማህሌትና ዝና አሁን ከፍ ብለዋል። ዝቅ ብለው እነሱ ደግሞ ሲያለቅሱ ሲሰቃዩ ማየትን እንፈልጋለን ማለት ነው።